ለማንነት የማይስተለም አሁን ያቀረቡላችሁ ዜማ የመጀመሪያው የአጫብር የዜማ ስልት ሆኖ በዜማ መደቡ እዝል የሚባለው ነው። ሲነሱ ምንድነው ያሉት? መላእክት በልሳነ እሳት ይሴብሑኪ መላእክት እሳት በሚተፋ አንደበት ያመሰግኑሻል መላእክት በአክናፈ ብርሃን ይኬልሉኪ በብርሃን በተሞሉ ክንፎች ይጋርዱሻል መላእክት በቀለመ ወርቅ ይጽፉ ውዳሴኪ መላእክት ደግሞ በብጽጽ ቀለመ ወርቅ ምስጋናሽን ይጽፋሉ እስከ መቼ እስከ ዳግም ምጻቱ ለበኩርኪ ልጅሽ እስከሚመጣበት ጊዜ ድረስ ይሄንን ያደርጋሉ ብለው ነው ያዜሙልን። ዜማውን ደራሲው ቅዱስ ያሬድ ነው። የዜማው መደብ እዝል የሚባለው ነው። ሁለተኛውም ያቀረቡልን የአጫብር ሆኖ እሱ ደግሞ በወረቡ ወይንም ደግሞ ለውጥ ይባላል። ዜማውን ወደ ወረብ ሲለወጥ ለውጥ ይባላል ወይም ወረብ ይባላል። በዚህ አቅርበውልናል። እንግዲህ ይሄ አሁን ያዜሙት ዜማ በዋናነት ሶስት ነገሮችን ያነሳል። የመጀመሪያው ዛሬ ከመላእክት አንዱ ቅዱስ ገብርኤል ነው አደለ? ቅዱስ ገብርኤል ነው። መላእክት በልሳነ እሳት ይሴ ሲየጡኪ ብለው መላእክት እመቤታችንን የጌታችን እናት መሆኗን ሰማይን ምድርን የፈጠረው አምላክ ከነዙፋኑ በማህፀኗ ዘጠኝ ወር ከአምስት ቀን ሲቆይ መላእክት ማመስገናቸውን፣ ከዚያም በኋላ ከዚያም በፊት ከመላእክት የተለየ ሕይወት እንደሌላት መላእክትን አንስቷል። ዜሞ ሁለተኛው መላእክትን ስናነሳ እመቤታችን አትቀርም፣ ክርስቶስ ሲነሳ እመቤታችን አትቀርም። እመቤታችን ለሁሉም ነገር ድልድይና መሰላል ስለሆነች የመሰላ የእመቤታችንን ስም አንስቷል። ሶስተኛው ግን እስከ ዳግም ምጽአቱ ለበኩርኪ ልጅሽ እስከሚመጣበት ጊዜ ድረስ ነው ያለው። በዋናነት የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ያን ጊዜ የሰው ልጅ ከመላእክቱ ጋር ይመጣል፣ ለሁሉም እንደ የሥራው ይከፍለዋል ተብሎ ተጽፏል። እና ይሄ ሳምንት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበትን በጎ የሰሩ ዋጋቸውን የሚከፍልበትን ክፉ በሰሩት ላይ ለፍርድ መምጣትን የምናስታውስበት ወቅት ነው፣ ሳምንት ነው። ይሄ ሳምንት አሁን ከሁለት ጀምሮ የደብረ ዘይት ሳምንት ነው። ደብረ ዘይት ደግሞ በዋናነት አንዱ የክርስቶስን መምጣት፣ ምጽአተ ክርስቶስን፣ የሰው ልጅ መምጣት፣ የተወጉ የተወጋ ጎኖ የተቸነከሩ እጆቹን እና ሙሉ መከራ የተቀበለውን አካሉን ይዞ ለፍርድ የሚመጣበትን የምናስታውስበት ነው ነው እዚህ ላይ በጣም መያዝ ያለብን ቁም ነገር ያን ጊዜ የሰው ልጅ ከመላእክቱ ጋር ይመጣል የተባለው የሰው ልጅ ማን ነው? የሰው ልጅ የተባለው እስኪ ሁላችሁ ነገር ማነው ማነው ኢየሱስ ክርስቶስ ነው። ስለዚህ ዓለምን ለማሳለፍ የሚመጣው በመጨረሻው ላይ ኢየሱስ ክርስቶስ ነው። ማነው ወንጌሉን የተናገረው፣ ያን ጊዜ የሰው ልጅ አንሃ ይነጽ ወልደው ባለማያው ምስለ መላእክቱ ቅዱሳን ያን ጊዜ የሰው ልጅ ክርስቶስ ከመላእክት ጋር ይመጣል። ከዚያስ ለሁሉም ዋጋውን እንደየስራው ይከፍለዋል። አሁን እዚህ ላይ ልብ ማለት ያለብን ነገር ቢኖር ክርስቶስ ክብር ምስጋና ይግባውና አማላጃችን ክርስቶስ ነው የሚሉ አሉ። እኛ ምናችን ነው ነው የምንል ምናችን ነው እኛ አምላካችን ነው አማላጃችን ነው የሚሉ አሉ። እንደዚህ አላገጠማችሁ ይላሉ። ትልቁ ነገር እዚህ የጠቀሱላችሁ የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የክርስቶስን አምላክነት ክደው አማላጅ ነው የሚሉ ሰዎች በሙሉ የሚረቱበትን አይለቃሉ። ምን ስለሚል ያን ጊዜ የሰው ልጅ ክርስቶስ ከማን ጋር ይመጣል? ለፍርድ ይመጣል አደለ? ለጻድቃን ሲፈርድላቸው፣ በሀጣን ሲፈርድባቸው፣ በሀጣን ለመፍረድ ለጻድቃን ሊፈርድላቸው በሀጣን ሊፈርድባቸው ይመጣል። ስለዚህ ክርስቶስ ፈራጅን ዋጋ ሰጭም እሱ ከሆነ እሱ ነው ፈራጅን ዋጋ የሚሰጠው እሱ ነው። ማን ነው የሚያማልደው? ያን ጊዜ ነው የሚመጣው ማን ብቻ ስለሆነ ክርስቶስ ብቻ ስለሆነ ከማን ጋር ከመላእክቱ ጋር ስለዚህ ቤተ ክርስቲያን ክርስቶስ አምላክ እንጂ ፈራጅ እንጂ አማላጅ አይደለም የምትለው ዓለምን ለማሳለፍ የሚመጣው ማን ብቻ ነው እ ማን ብቻ ነው የሚመጣው ክርስቶስ ብቻ ነው የሚመጣው ስለዚህ እንደዚህ ስለሆነ ሁላችሁን ይህን ሳምንት ዕለተ ምጽአት ደብረ ዘይት ዓለም የሚያልፉበት የሚያደርግበት ለጻድቃን ዋጋ የሚሰጥበት ሳምንት ስለሆነ ይህንን አስመልክቶ ከዱር ቃይላት ያቀረቡት እመቤታችንን መላእክትን ዕለተ ምጽአትን ያስተባበረ ዜማ ነው። በድጋሜ ለሊቀ አእላፍ ስልጣኑ ሙሉ ቃለ ሕይወት ያሰማልን እድሜና ጤና ያድልልን እንላለን። እንግዲህ ከዚህ በመቀጠል የሰንበት ትምህርት ቤት መዘምራን እንደዚሁ እንደምታያቸው በነጭ መደብ ቢጫ የሆነውን ልብስ ለብሰው ቀርበዋል። ሊያገለግሉ ዘምር ነው በተሰጣቸው ጸጋ፣ እናንተም ደግሞ አብራችሁ ከወንድሞቻችን ከእህቶቻችን ጋር እንድትዘምሩ እጋብዛለሁ። እሺ፣ ዘማሪያንን ዝማሪያ ያቀርባሉ። ከዚያ በኋላ ደግሞ የተጋበዙት ያቀርቡና ምሁሩ በዛው ይቀጥላሉ ማለት ነው። ወደ ሰኞ ትምህርት ቤት መዘምራን ሄዳል።